የአንድን ሀገር ደህንነትና ችግር መንግስት ለግለሰቦች ደሞዝ እያከፋፈል አይፈታውም። የደሞዝ ጉዳይ ዋናውና አንገብጋቢ ጉዳይ ነው። ያስተማሩኝ ቤተሰቦችን ጫማ ሳያደርግ ያስተማሩኝ አባትን ጫማ መቀየር እፈልግለታለሁ። ስለዚህ የደሞዝ ጉዳይ በሚም በድካማችንና በወዛችን በላባችን ልክ ሊከፈለን ይገባል። ህይወታችን ዋጋ አለው። የጤና ባለሙያዎች ጥያቄ ፈጣን መልስን ያሻል። ሕይወታቸውን በሙሉ ለህዝብ የሰጡ ባለሙያዎች ስለምን ይራቡ? ስለምን ይጎሳቆሉ? የህዝባቸውን ጤና ለመጠበቅ ሲሉ ዓለም አቀፋዊና ሀገራዊ ወረርሽኝ ሲመጣ ራሳቸውን አጋልጠው ከበሽታ ጋር ተጋፍጠዋል። ሙሉ ሕይወታቸውን እረፍት የለሽ ለሰዎች ነዋሪ ለፍቶ አዳሪ የሆነ ባለሙያ ጥያቄ አለኝ፣ ተበድያለሁ፣ መኖር አልቻልኩም ሲል መስማት በእውነትም ያማል። ሸክማቸውን ተረድቶ አስቸኳይ መፍትሄ ካልተሰጠ ጉዳቱ ከባለሙያዎች በላይ ህዝባችን በእጅጉ ይጎዳል። ስለሆነም ጥያቄው የጤና ሙያተኞች ብቻ ሳይሆን የህዝብም ጥያቄ ነው። ህዝቡም የተራበና የተቸገረ ጤና ሙያተኛ ጤናዬን በአግባቡ አያክምም ማለት አለበት። የሀገሪቱ የጤና ስርዓት ይጎዳል ይሆናል ለዚህ ፍትሐዊና ጨዋነት የተሞላበት ጥያቄ የሀገሪቱ መንግስት አስቸኳይ መፍትሄ ለመስጠት መፍጠን አለበት ይህ ካልተደረገ ግን የጤና ባለሙያዎች ለሚወስዱት እርምጃ ተጠያቂው ማን ነው ጥያቄያችን ከመመለስ ይልቅ በአንዳንድ ቦታዎች የጤና ባለሙያዎችን የማሰር የማንገላታት የማዋከብ ነገሮችን እያስተዋል ነው በተለይ ባለፉት ሶስት ሳምንታት በወቅቱ ምላሽ ሳያገኙ የቆዩ ላሏቸው ጥያቄዎች ምላሽ እንዲሰጣቸው እየጠየቁ የሚገኙ የጤና ባለሙያዎች ላይ የማዋከብ ብና የማሰር ድርጊቶች እየተፈጸሙ ናቸው። እነዚህ ጥያቄዎች ምላሽ ካላገኙ ግን ስራ ለማቆም እንደሚገደዱም ገልጸዋል። የጠየቅነው ጥያቄ የመኖርና ያለመኖር ነው። 12 ጥያቄዎችን ካቀረብን 25 ቀናት ሆኖናል። ጥያቄያችንም በግልጽ ከላይ እስከታች ላሉ አመራሮች ልከናል። ምላሽ ካላገኘን ለስራ ማቆም ሶስት ቀናት ብቻ ቀርተውናል። ሶስት ቀናትም ክፍት ያደረግነው ለወላዶች ለድንገተኛ ሁማን፣ ለእንቅስቃሴያችን እውቅና ለሌላቸው ታካሚዎች ነው። እስካሁንም ለጥያቄያችን አመርቂ ምላሽ አላገኘንም። ጥያቄያችን ከመመለስ ይልቅ በአንዳንድ ቦታዎች የጤና ባለሙያዎችን የማሰር የማንገላተትና የማዋከብ ነገሮች እየተስተዋሉ ነው። ይህ በፍጹም ተገቢ ያልሆነ መሆኑም የሌለበት ድርጊት እንደሆነም ጠቅሷል። ጥያቄያችን ምንም አይነት የፖለቲካ ይዘት የሌለው ጥያቄው ዳቦ መግቡን የተባለበት ነው። የመብት ጥያቄዎችን በማቅረባቸው በተጨባጭ እስርና ማዋከብ የደረሰባቸው ባለሙያዎች እንዳሉም ተገልጿል። በተለያዩ ቦታዎች የጤና ባለሙያዎች ጥያቄ እንዳያቀርቡ እየተደረገም ነው። አብነትም በሲዳማ ክልል ክፍያ ይከፈለን ብለው ለጠየቁ ባለሙያዎች ከመክፈል ይልቅ ወደ እስር ቤት የመውሰድ ድርጊት ተፈጥሯል። የጤና ባለሙያዎች ከህግ አግባብ ውጭ የሆኑ ድርጊቶችን ሲፈጸሙባቸው ቆይተዋል። በዚህ ሰሞን ደግሞ እየተካሄዳ ያለው በአዲስ አበባ ከተማ እንደሆነም ተነግሯል። ባለሙያዎችን ማሰር፣ ማንገላታት፣ ማስፈራራት በብዙ ቦታ ላይ እየተከናወነም ይገኛል። ድርጊቱ ግለሰቦች የሚፈጽሙት ነው። እሰሯቸው ተብሎ ከመንግስት አቅጣጫ ወርዶላቸው ነው ብለን አናምንም ሲሉም ተናግረዋል። ጥያቄያችን የሚመለከተው አካል አይቶ የሚመልሰው ነው። ጥያቄውን ያቀረብነው ጠቅላይ ሚኒስትር አብይ አህመድ፣ ለጤና ሚኒስትሯ መቅደስ ዳባ የሚመለከት ነው። ስለዚህ በየክልሉ ያሉ የፖሊስ አባላት ሚሊሺያዎችና የጤና ባለሙያዎችን ስለዚህ በየክልሉ ያሉ የፖሊስ አባላት ሚሊሺያዎች የጤና ባለሙያዎችን የማሰር ጥያቄውን የመመለስ ስልጣኑ ስለሌላቸው ከዚህ ድርጊታቸው እንዲቆጠቡም ከወዲሁ አሳስበዋል። ውጤቱ አስከፊ ሊሆን ስለሚችል ራበኝ ጠማኝ ብሎ የሚጠይቅን ባለሙያ ማሰር፣ ማንገላታት በፍጹም ተቀባይነት ማንነት የለውም። ባለሙያው ሊታሰር፣ ሊደበደብ፣ ሊንገላታ ይሆናል በአዲስ አበባና በተለያዩ ክልሎች ተጀምሯል። እኛ ደግሞ ወደ ኋላ ወደኋላ አንልም፣ ጥያቄያችን ምላሽ ካላገኘም ሲሉም አስታውቀዋል። የጤና ባለሙያዎቹ የመጨረሻ እርምጃም ተዳርሷል። ለጥያቄዎቻቸው ምላሽ ካልተሰጣቸው ስለሚወስዱት የመጨረሻ እርምጃም በተመለከተም ምላሽ የማናገኝ ከሆነ ሙሉ ለሙሉ ስራ ለማቆም ለጥያቄዎቻችን ምላሽ ካልተሰጠን ስለሚወሰደው እርምጃም ለጥያቄዎቻቸው ምላሽ ካልተሰጣቸው ስለሚወሰደው የመጨረሻው እርምጃም በተመለከተም ምላሽ ማናገኝ ከሆነ ሙሉ በሙሉ ስራ ለማቆም እንገደዳለን። ምክንያቱም የራባቸው ባለሙያዎች ማከም አይችሉም፣ ሲሉም አስረድተዋል። የጤና ባለሙያዎች ጥያቄ እዚህ ደረጃ ላይ መድረስ አልነበረበትም። አሁን ላይ ቢመለስም ችግር ነው፣ ባይመለስም ችግር ይፈጥራል። ችግሩ የጤና ባለሙያዎች ብቻ አይደለም፣ የሁሉም ዘርፍ ነው። ምናልባትም የጤና ባለሙያዎችና ወታደሮች የአገልግሎት የግዴታ ዘመን ስላለባቸው ሊሆን ይችላል። ቢመለስ ሌላው ችግር የጤና ዘርፉ ተመለሰ የመምህራን ከዚያም የሲቪል ሰርቫንትስ እያለ ጥያቄው ይቀጥላል። በተቃራኒው አለመመለሱ ደግሞ ችግሩን አንድ ላይ በሁሉም ዘርፍ ላይ እንዲፈነዳ ያደርገዋል። ስለዚህ የስራ እንቅስቃሴዎች መቀላጠፍ አለባቸው። ለዚህ ደግሞ ሰላም ከሁሉም ይቀድማል። ያለምንም ቅድመ ሁኔታ መላ ሀገሩ ላይ ሰላም መሆን አለበት። የታክስ መስሪያ ቤት ከፍተኛ ሪፎርም ያስፈልገዋል። ብዙ ታክስ መሰብሰብ ቁጥር መሰብሰብ እንደሆነ ሊረዱት ይገባል። ከትሪሊየን ብር ታክስ አንድ ፍሬ ጤፍ ማምረት የተሻለ ነው። ታዘነ ከተጨነቀ ከተከፋና ከሚያማርር ዶክተር እንዲሁም ሌሎች ጤና ባለሙያዎች እጅ መታከም ከተበከለ ምንጭ ውሃ እንደ መጠጣት ነው። ዶክተር እንዲሁም ሌሎች ባለሙያዎች መጨነቅ ማማረር ሳይሆን የነበረበት ለተጨነቁት ከፈጣሪ በታች እረፍት ሰላምን የሚሰጥ የሚያረጋጋ መሆን ነበረበት። በዚሁ መንግስት የሐኪሞችን ጥያቄ መመለስ አለበት። በዚሁ መሰረት መንግስት ጥያቄያቸውን ለመመለስ በስራ ላይ መሆኑ ግልጽ ተደርጎ ነበር። አሁን ላይ ግን ይህንን የጋውን ፖለቲካ አድርገውታል። በርካቶች ግን ይህ የፖለቲካ ቁማሩ መጋለጥና መቆም አለበት ሲሉ ይደመጣሉ። የጤና ባለሙያዎች ጥያቄ ማንሳታቸውን ተከትሎ በርካታ ታዋቂ አክቲቪስቶችና ፖለቲከኞች እያጧጧፉት ይገኛሉ። ከእነዚህም መካከል ጀዋር መሐመድ ከበርካቶች ጋር ግንኙነት እያደረገ እንደሆነም ተደርሶበታል። ጀዋር ይህንን እድል መጠቀም አለብኝ በሚል በሀገር ውስጥና ከሀገሮች ከሚገኙ ተቃዋሚዎች ጋር መምከሩ ተነግሯል። በምክክራቸውም የሀኪሞችን እንቅስቃሴ ብዙ ጠቃሚ ስላልሆነም ከፍ ወዳለ ህዝባዊ አመፅ የመ የመቀየር ፍላጎት እንዳለም ተደርሶበታል። ለዚሁም በየሰዓቱ የሚያደርሳቸው የፌስቡክ ፔጁ ላይ ወይም ማህበራዊ ሚዲያ ላይ የሚለቃቸው መረጃዎች ግልጽ ያደርጉታል። ጀዋር ባደረጋቸው ስብሰባዎችም ተቃውሞ በዋናነት ከኦሮሚያና ከአማራ መመራት አለበት ብሏል። በሱ እቅድ መሰረት የሀኪሞችን ጥያቄ ወደ ህዝባዊ አመፅ የመቀየር ፍላጎት ነው። ለዚህ እቅድ አቀጣጣይ ነዳጅ ያስፈልገዋል ብሏል። በመንግስት በኩል ደግሞ የሀኪሞችን ጥያቄ ታዝሎ ስልጣን ለመቆናጠጥ የሚደረጉ ሴራዎች አሁንም ደም ለማፍሰስ ዝግጅቱ ጠርቷል ሲሉ አስታውቀዋል። የጤና ባለሙያዎች ጥያቄያቸውን ከጠላፊዎች መጠበቅ አለባቸውም ብሏል። መንግስት ከፍተኛውን ጥንቃቄ ማድረግ አለባቸው፣ እራሳቸውን መጠበቅ አለባቸው። መንግስት ጥያቄያቸውን ለመመለስ ዝግጁ መሆኑም እየተገለጸ ነው። ለፖለቲካ ነጋዴዎች ሲባል ውድ ሀኪሞች መስዋዕትነት መክፈል የለባቸውም ሲሉም አስጠንቅቀዋል። የመንግስት አክቲቪስቶች የሙያ ጥያቄና የሌላ አጀንዳ ጥያቄ ትልቅ ልዩነት አላቸው የሚሉን በርካቶች ናቸው። የኢትዮጵያ ጤና ባለሙያዎች ማህበር በበኩ ያስተካክሉ የትኛውም አካል ይሁን የጤና ባለሙያዎች ጥያቄ ለዘመናት የተከማቸ የዳቦ ጥያቄ እንጂ ምንም አይነት የፖለቲካ ዓላማ እንደሌለው መገንዘብ ይኖርበታል ሲል አስታውቋል። የጤና ባለሙያው እያደረገ ያለውን እንቅስቃሴ ብዙ ተከታይ ያላቸው ማህበራዊ ሚዲያ ተጠቃሚዎች እያጋሩትና የግላቸውን አስተያየት እየጨመሩ እንደሚለጥፉም ተመልክተናል ብሏል። ይህንን ትክክለኛ ጥያቄ እነዚህ ሰዎች በመለጠፋቸው ብቻ የተለያዩ ስማቸውን መጥቀስ የማንፈልጋቸው አካላት ጤና ባለሙያው እያደረገው ያለውን እንቅስቃሴ ከነሱ እሱ ጋር ለማገናኘት እየሞከሩ ነው ብሏል። በዚህም እነ ጀዋር መሐመድን የመሳሰሉና እነ ታየ ደንዳን ያካትታል። ጤና ሚኒስቴርም ሰሞኑን ዘመቻውን የሚመራው ጤና ባለሙያ ያልሆነ አካል ነው ማለቱ በራሱ በእንቅስቃሴው የጤና ባለሙያዎች አይደለም እንደማለት እንደሆነም ተናግሯል።